ከሚከተሉት ውስጥ ስለ በጎ አድራጎት ተግባራት ትክክል የሆነው የትኛው ነው? ሀ ኢኮኖሚያዊ ጥቅም ለማሟላት ይከናወናል። ለ የመንግሥት ኃላፊዎችን ለማስደሰት ይፈጸማል። አምሮሃ ክብርና ዝናን ለማግኘት ታስበው ይሠራል። መ የማኅበረሰብ ክፍሎችን ለመርዳት ይካሄዳል። የአገር እድገትን ለማስቀጠል ከታማኝ ግብር ከፋዮች ምን ይጠበቃል? ሀ ከገቢ በታች መክፈል፣ ለ ገቢን በትክክል መግለጽ፣ አምርሃ የገቢ መረጃን መደበቅ፣ መ ግብርን መሰወር። መልሱ ገቢን። ከሚከተሉት ውስጥ የትኛው የሀገር ፍቅር መገለጫ ነው? ሀ ለዜጎች ፍቅር መንፈግ፣ ለ የሌሎችን መብት መጋፋት፣ አምርሃ በሀገር ታሪክ ማፈር መ የሀገርን ነጻነት መጠበቅ። መልሱ የሀገርን ነጻነት መጠበቅ የሚለው ነው። እንበል ሀገር በጠላት እጅ ብትወድቅ ከእናንተ ምን ይጠበቃል? ሀ ለሀገር ነጻነት መስዋዕትነት መክፈል ለ የሀገርን ምስጢር አሳልፈን መስጠት ሐመርሃ የሀገር ሰራዊትን ስትራቴጂ ማክሸፍ መ ጠላትን ወግነን ድጋፍ መስጠት መልሱ ለሀገር ነጻነት መስዋዕትነት መክፈል የሚለው ነው። ሰላም ለምን ያስፈልጋል? ሀ ከሕውከትና ከብጥብጥ ለመጠቀም፣ ለ ከሌሎች የበላይ ሆኖ ለመኖር፣ አምርሃ ግጭቶችን በኃይል ለመፍታት፣ መ ከፍርሃትና ጭንቀት ነጻ ለመሆን። መልሱ ከፍርሃትና ጭንቀት ነጻ ለመሆን የሚለው ነው። በአንድ አካባቢ የሰላም መታጣት ሀ አካባቢው ጸጥተኛና የተረጋጋ እንዲሆን ያስችላል። ለመሰረተ ልማቶች ሳይበላሹ እንዲቆዩ ያደርጋል። አምርሃ የሰዎችን ከቦታ ቦታ የመንቀሳቀስ መብት ይገድባል። መ የማኅበራዊ ተቋማትን አገልግሎት ያስፋፋል። መልሱ የሰዎችን ከቦታ ቦታ የመንቀሳቀስ መብት ይገድባል የሚለው ነው። ከሚከተሉት ውስጥ የትኛው የሰላምንና የመተባበርን ግንኙነት ይገልጻል? ሀ ሰላምን ለማምጣት መተባበር ያስፈልጋል። ለ ሰላም በኃይል እንጂ በመተባበር አይመጣም። አምሮሃ መተባበር ሲዳብር ሰላም ይቀጭጫል። ነ ሰላምና መተባበር ምንም ግንኙነት የላቸውም። መልሱ ሰላምን ለማምጣት መተባበር ያስፈልጋል የሚለው ነው።